ሰላም ጤና ይስጥልን። የብስራት የዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆኑ የሀገር ውስጥ እንዲሁም ከውጭ ያገኘናቸው መረጃዎቻችን ይዘንላችሁ ቀርበናል። ዜናዎቹን እየመራውን የቅድስት ደጀኔ ከመለ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያቸው መቆይ ነው የሚሆነው። ቀዳሚ ወደ መናደርገው የሀገር ውስጥ ጉዳያችን እናሳልፋችሁ። የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሆድ ሳይቀደድ ኦፕራሲዮን መስራት ሊጀምር ነው። ወራቤ ኮምፕሬሄንሲቭ ስፔሻሊስት ሆስፒታል የስፔሻሊቲና የሰብ ስፔሻሊቲ አገልግሎት በድንገተኛ በጽኑ ሕክምና በከባድ ቀዶ ሕክምናና በአስተኝቶ ሕክምና የተለያዩ አገልግሎቶችን እየሰጠ ይገኛል። በሆስፒታሉ ለሚሰጡ አገልግሎቶችን በዋናነት ከሚያስፈልጉ ምርቶች መካከልም ኦክሲጅን አንዱ መሆኑንም ከብስራት ራዲዮ ጋር ቆይታ ያደረጉት የሆስፒታሉ ዋና ስራ አስኪያጅ ዶክተር ካሌድ ሸረፋ ገልጸዋል። ኦክሲጅን በጨቅላ ህጻናት በቀዶ ጥገና ክፍሎችም ሆነ በተለያዩ የህክምና አይነቶች ላይ አስፈላጊና የሚያስፈልገው መጠንም ከፍተኛ በመሆኑም በዛው በሆስፒታሉ ለማምረት ዝግጅቱ መጠናቀቁና በሚቀጥሉት ሁለት ወራት ውስጥም ስራ ይጀምራል ተብሏል። ከዚህ በፊት በሐዋሳ ካሉ የግል አቅራቢያ ድርጅቶች ጋር ውል በመግባትም በሲሊንደር በሳምንት እስከ አራት ጊዜ በማምጣትም ይጠቀሙ እንደነበር ተጠቁሟል። በወቅቱ በተለያዩ ምክንያቶች መቆራረጥ ሲያጋጥሙም አስቸጋሪ እንደነበርም ነው የተጠቁመው። ይህንን ችግር ለመፍታትም የኦክሲጅን ፕላንት ማሽን ተከላም እየተደረገ እንደሚገኝና ኦክስጅን የሚያመርተው ማሽን ተከላም እየተገጠመ ሲሆን ይህም ተቋሙ በአመት ያወጣው የነበረው ከ7.5 ሚሊዮን ብር ማዳን እንደሚቻልም ተነግሯል። የኦክስጅን ማምረት ስራ ወደ ትግበራም ሲገባ የተቋሙን ሙሉ ፍላጎት በራስ አቅም መሸፈን እንደሚቻልና በተጨማሪም በአካባቢው ላሉ ጤና ተቋማት መሸጥ እንደሚቻልም ተጠቁሟል። በተቋሙ የዲያሊሲስ፣ የኢንዶስኮፒ፣ የሙሉ ዳሌ ንቅለ ተከላ ሕክምናም እየተሰጠም ሲሆን በቅርቡ ደግሞ ሆድ ሳይከፈት የቀዶ ጥገና ሕክምና አገልግሎት መስጠት እንደሚጀምር ዶክተር ካሊድ ሸረፋ ለብስራት ራዲዮ ጨምረው ተናግሯል ስትል የዘገበችው ባልደረባችን ኤደን ሽመልስ ናት። እኔ ልጇ እያለው የእናቴን ንብረት ውስዳት ጨርስም በማለት አክስቱን በስለት ወግቶ የገደለው ግለሰብ በ19 ዓመት እስራት መቀጣቱ ተሰማ። ዮሐንስ ደረጃ የተባለ የ19 ዓመት ወጣትና የ አስራ ሁለተኛ ክፍል ተማሪ ነዋሪነቱ በደብረ ሊባኖስ ወረዳ ሽረሮ ደብረ ጽጌ ከተማ ነው። ዮሐንስ ደረጃ አለምጻይ ኩምሳ ከተባለች የእናቱ እህት አክስቱ ጋር አብሮ ያደገ ያደገና ሁለቱም በአያታቸው ቤት ለበርካታ ዓመታትም አብረው በመኖር አሳልፈዋል። ሟች አለም ፀሐይ ኩምሳ የ25 ዓመት ወጣት ስትሆንም በጸጉር ሙያ ከቴክኒክና ሙያ ተቋም ተምራም በጸጉር ስራ ተቀጥራ ራሷንና የእህቷን ልጅ ዮሐንስን የማስተማር ኃላፊነትም ተጥሎባታል። ሟች የእህት ልጇን የምታስተምረው ታላቅ እህቷ ሳውዲ አረቢያ ለስራ በመሄዷ ነበር ሲሉ የደብረ ሊባኖስ ወረዳ ፖሊስ ጽህፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር መንግስቱ አሰፋ ገልጸዋል። የዮሐንስና ልጇን ለእህቷን ለአለም ፀሐይ አደራ ሰጥታ ከሀገር ከወጣች በኋላም ዮሐንስ በእናቱና አክስቱ አለም ፀሐይ ድጋፍ የልብስ ስፌት ስልጠና በተጨማሪም ወስዶ በ2018 የ12ተኛ ክፍል ብሔራዊ ፈተናም ተፈታኝ ነበር። ይሁን እንጂ አክስቱ የተሻለ ስራ ፍለጋ ከሽረሮ ደብረ ጽጌ ከተማ ወደ አዲስ አበባ በመምጣትም በስራ አጋጣሚ ከአንድ ወጣት ጋር ተዋውቃ ሱሉልታ ከተማ ቤት ተከራይታ መቀመጥ እንደጀመሩም የገለጹት ኢንስፔክተር መንግስቱ አሰፋ፣ በዚህ ጊዜ ሟች ቀደም ሲል ከዮሐንስ ደረጄ ጋር የነበረች ጊዜ ነበራትን የቤት እቃዎች በሙሉ መውሰድ ፈልጋ አብሮ አደግ ጓደኛዋን ወደ ልጅ ዮሐንስ እንደላከችም ገልጸዋል። ዮሐንስም የተወሰኑ የቤት እቃዎችን በጓደኛው አማካኝነት የላከላት ሲሆን ሟቻ አለምፀሐይ ግን ይህ ብቻ አይደለም የኔ እቃ በቃ ከቀረው እቃ ውስጥ ጂፓስቴፕን ላክልኝም ብላለች። በዚህ ጊዜ ዮሐንስ አንቺ ራስሽ መተሹ ሰጂ እንጂ እኔ ከእንግዲህ ወዲህ አንድም እቃ አልክም ሲላት ሟቻ አለምፀሐይ ኩምሳ የዮሐንስ አክስት ነሐሴ 12 ቀን 2017 ዓም ማታ ወደ 12 ሰዓት አካባቢ ከሱሉልታ ከተማ ወደ ሽረሮ ደብረ ጽጌ እንደመጣች ገልጸዋል። ሟች ከህቷ ልጅ ጋር በአያታቸው ቤት ምሽቱንም አብረው ካሳለፉ በኋላ ሌሊት ላይ አክስቱ መተኛቷን ያረጋገጠው ዮሐንስ እናቴ በምትልከው ገንዘብ የተገዛውን እቃ ወስዳ ጨረሰች፣ ይህን እንጂ ፓስቴፕ እማ እኔ እያለው አትወስድም በማለት ለሊት ስምንት ሰዓት ላይ የእናቱ ነት በተኛችበት በስለታም ጩቤ ወግቶ በገመድ አንቀው እንደ ገደላትና ጠዋት ላይ እጁን ለፖሊስ እንደሰጠም ኢንስፔክተር መንግስቱ አሰፋ ጨምረው ገልጸዋል። ፖሊስም የሟችን አስከሬን በሆስፒታል በማስመርመር አስከሬን የምርመራ ውጤቱ እንደደረሰውም ከሌሎች ማስረጃዎች ጋር በማጠናከርም ለአቃቤ ሕግ መላኩ ተነግሯል። የኦሮሚያ ሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ህዳር አራት ቀን 2018 ዓም በዋለው ችሎት ተከሳሽ ዮሐንስ ደረጄ በ19 ዓመት እስራት እንዲቀጣ ወስኖበታል። ዘገባው የሰምሀር አለባቸው ነው። ተመልካቾቻችን እስካሁን የሀገር ውስጥ መረጃን እየነገርናችሁ ነበር፣ አብረናችሁ የቆየ ነው። ከዚህ በመቀጠል ደግሞ ከውጭ ወደ አገኘናቸው ጉዳዮቻችን አሳልፋችኋለን። የቀድሞ የባንግላዴሽ ጠቅላይ ሚኒስትር ሀሲና 1400 ያህል ተማሪዎች እንዲገደሉ የጭካኔ እርምጃ ወስዳለች ሲል ፍርድ ቤት የሞት ብይን ሰጠ። የባንግላዴሽ ፍርድ ቤት ከስልጣን የተባረሩት ጠቅላይ ሚኒስትር ሼክ ሀሲና በሰብአዊነት ላይ በተፈጸሙ ወንጀሎች ለወራት የፈጀውን የፍርድ ሂደት ባለፈው አመት በተማሪ መራሹ ህዝባዊ አመፅ ላይ ገዳይ እርምጃ እንዲወሰድ በማዘዝ ጠቅላይ ሚኒስትሯን ጥፋተኛ ብሏል። ይህ ውሳኔ በየካቲቱ መጀመሪያ መሪያ ላይ ይካሄዳል ተብሎ ከሚጠበቀው የፓርላማ ምርጫ ከወራት በፊትም የተሰጠ ነው። ፍርድ ቤቱን በሚያስተዳደረው ህግ መሰረት ለዚህ ወንጀል ከፍተኛው ቅጣት የሞት ብይን መሆኑም ተጠቁሟል። የሀሲና አዋሚ ሊግ ፓርቲ ከምርጫ መወዳደር የተከለከለም ሲሆን፣ የሰኞው የፍርድ ቤት ብይን ከድምፅ መስጫው በፊት አዲስ ብጥብጥ ሊፈጥር ይችላል ተብሎም ተሰግቷል። በዋና ከተማ ዳካ የሚገኘው የባንግላዴሽ የሀገር ሀገር ውስጥ የጦር ወንጀለኞች ፍርድ ቤትም የአለም አቀፍ የወንጀል ፍርድ ቤት የጥፋተኝነት ውሳኔውን ያስተላለፈው በጸጥታ ጥበቃና አና ሀሲና በሌለችበት በነሐሴ 2024 ወደ ህንድ ከሸሸች በኋላም እንደሆነን የተነገረው ውሳኔውንም በጠቅላይ ፍርድ ቤት ይግባኝ ማለትም ይቻላል ተብሏል። እንደ አውሮፓውያን አቆጣጠርም በ2024 በተቃዋሚዎች ላይ አሰቃቂ እርምጃ በመውሰድም በሰው ልጆች ላይ በተፈጸመ ወንጀል ክስ የዳካ ፍርድ ቤት በቴሌቪዥን የተላለፈ ብይን ሊሰጥ አንድ ቀን ሲቀረው የጠቅላይ ሚኒስትሯ ልጅ ሳጂብ ባዜድ አስተያየቱን ለሮይተርስ የዜና ወኪልም ገልጿል። በዚህም ከዋሽንግተን እንደተናገረው እናቴ ላይ ሞት ሊፈርዱ ይችላሉ ማለቱም የሚታወስ ነው። የ78 ዓመቷ ሀሲና በነሐሴ 2024 ከባንግላዴሽ ከሸሸች በኋላ በኒው ዴሊ በግዞትም ትኖራለች። በተማሪዎች የተመራው ተቃውሞም ለ15 ዓመታት የሥልጣን ቆይታዋ እንዲያበቃም አስገድዶታል። የተባበሩት መንግስታት ድርጅት ሪፖርት በዚው ዓመት በተደረጉት የተቃውሞ ሰልፎች እስከ 1ሺ 4 መቶ የሚደርሱ ሰዎች የተገደሉም ሲሆን አብዛኛዎቹ ከጸጥታ ኃይሎች በቀጥታ ጥይት ተተኩሶ ባቸውም ህይወታቸው አልፏል። የቀድሞዋ መሪ በባንግላዴሽ ዓለም አቀፍ የወንጀል ፍርድ ቤት በገዳይነት እርምጃ ክስ ቀርቦባቸዋል። ክሱም በመካድም ጉዳዩን ፖለቲካዊ ይዘት ያለው ነው ትላለች። አሁን ደግሞ ለሰዓት ወደ ያዝነው የመጨረሻው መረጃዎችን እናሳልፋችኋለን። ትራምፕ ሪፐብሊካን የወሲብ ንግድ ወንጀለኛው ኤፕስቲን ሰነዶች ይፋ እንዲሆን ድምጽ እንዲሰጡ ጠየቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ይዘውት የነበረውን አቋም በመቀየር ሪፐብሊካኖች ታዳጊዎችን በወሲብ ንግድ በማሰማራት የተፈረደበት ጄፍሪ ኤፕስቲን ሰነዶችን ይፋ እንዲያደርጉ ጠይቀዋል። ትራምፕ እሁድ ምሽት ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሁፍ ምንም የምንደ የሚጠብቀው ነገር ስለሌለን ሪፐብሊካን የምክር ቤት አባላት የኤፕስቲን ሰነዶች እንዲለቀቁ ድምጽ መስጠት አለባቸው ብለዋል። ይህ ሰነድ ይፋ እንዳይሆን ላለፉት ቀናት ሲታገሉ የነበሩት ትራምፕ አቋማቸውን የቀየሩት የሀገሪቱ ምክር ቤት በዚህ ሳምንት በጉዳዩ ላይ ስብሰባ ሊያካሄድ መሆኑም ተከትሎ ነው። ምክር ቤቱ በዚህ ስብሰባው የአገሪቱ ፍትሕ መስሪያ ቤት ታዳጊዎችን በወሲብ ንግድ በማሰማራት ወንጀል የተፈረደበት ኤፕስቲንን ሰነዶች ይፋ እንዲያደርግ ለማስገደድ ድምጽ እንደሚሰጥም ተመላክተዋል። የዚህ ሀሳብ ደጋፊዎች ምክር ቤቱ እንዲያጸድቀው ለማድረግ የሚያስችል ድምፅም ማሰባሰብ ችለዋል። ይሁን እንጂ በቀጣይ ጉዳዩን የሚመለከተው የአገሪቱ ሴኔት በተመሳሳይ መልኩ ሀሳቡን ያጸድቀው እንደሆነ ግን እስካሁን ግልጽ አይደለም። ዴሞክራቶችና የተወሰኑ ሪፐብሊካኖች ፍትህ መስሪያ ቤቱ የኤፕስቲንን ሰነዶችም ይፋ እንዲያደርግ የማስገደድ ሀሳብን ሲያቀነቅኑም ቆይተዋል። ትራምፕም ሀሳባቸውን በመቀየር ይህንን ጎራ የተቀላቀሉት በርካታ ሪፐብሊካኖች ከብዙሀን የፓርቲ አባላቶቻቸው በተቃራኒ ሊቆሙ እንደሚችሉ ግልጽ መሆኑን ተከትሎም ነው። ሰነዶቹም ይፋ እንዲወጡ የሚያስገድደውን ህግ ካረቀቁት አንዱ የሆኑት የሪፐብሊካን ተወካዩ ቶማስ ማስ እሁድ እለት ከኤቢሲ ኒውስ ጋር ባደረጉት ቃል ለመጠይቅ 100 የሚደርሱ ሪፐብሊካኖች ሀሳቡን ደግፈውም ድምጽ እንደሚሰጡም ተናግረዋል። የኤፕስቲን ሰነዶች ግልጽነት ህግ በሚል ስያሜ የሚታወቀው ይህ ረቂቅ የፍትህ መስሪያ ቤቱ በሚስጥር የተያዙ ቅጂዎችን፣ ሰነዶችን፣ ግንኙነቶችን እንዲሁም ከጄፍሬ ኤፕስቲን ምርመራ ጋር የተያዙ ግኝቶችንም ለህዝብ ይፋ እንዲያደርግም ያስገድዳል። ትራምፕ በማህበሬ ገጻቸው ባስተላለፉት መልእክትም የፍትህ መስሪያ ቤቱ በኤፕስቲን ላይ በአስር ሺዎች የሚቆጠሩ ገጾችንም ለህዝብ ይፋ አድርጓል። የተለያዩ ዴሞክራቶችም ከኤፕስቲን ጋር ያላቸውን ግንኙነት እያየን ነው ብለዋል። ተመልካቾቻችን ለሰዓቱ የነበሩ መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው እኔ ቅዱስ ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ ደረግን። በያላችሁበት መልካሙን እየተመኘሁ ተሰናበታችኋለሁ። ጤና ይስጥልኝ።